የሌለውን ለማገኘት ያለውን ማጠፋት ልክ አይደለም ብላለች። ቅመሟ ልክ ነይነ ናት። ሰላም ሰላም፣ ውድና የተከበራችሁ ውድ ቻናል ቤተሰብ እንዴት ናችሁ? ባላችሁበት ሰላማችሁ ይብዛ። እንዴት ናችሁ? እንዴት ቆያችሁ? እንዴት ካረማችሁ? እንዴት አደራችሁ እያልኩ ወደ እናንተ መጥቻ ያለው ዛሬ መልክት ያው ቅመሟ ያው እኛ ምን ወዳት ምና ክብራት እህታችን ያስተላለፈችው መልእክት ምናለ መሰላችሁ የሌለውን ለማገኛት ያለውን ማጠፋት ሊክ አይደለም ብላለች ያ ልክ ነሽ እናት ያው እና ይሄን መልእክት ያስተላለፈችው ያው ጥሩ መልእክት ነው አላቅም ለማን ነው ያስተላለፍሽ ይሄን መልእክት ሊበልኝ አሁን ለማን ነው አይደለም ብቻ ያስተላለፍሽ ብቻ ማስተላለፍም ያስፈልጋልና፣ ልክነሽ ሁ እንደዛ መልክት እንደዛ ማስተላለፍ አለብሽ። ጥሩ ጥሩ መልክት ይሁን እንጂ ያለውን አልሽ ማለት የሌለውን አልሽ ወ ለምንድ ነው እናት አሁን? ስኮ ጨነቀኝ፣ ጠበበኝ፣ ምን ይሻለኛል? እና ቤተሰቦች ሄሚሄ እንደዚህ ብላለች። እና እኔ አሁን ያው ሄሚዬ ሁን የምታውሪ ነገር ይሄ ማለት ያስተላለፍሹ መልክት በጣም ትክክል ነው። ልክነሽ ያው የሌለውን ለማገኘት ያለሆነ ማጠፋት ነው። ማጣት ማጠፋት አዎ፣ ማጠፋት ልክ አይደለም ብለሻል እና ልክ ነሽ ያው፣ ያለውን አጥፍተን የሌለውን ነገ ገና ብዙ ዋጋ ከፍልን ነው የምናገኘው። ልክ ነሽ፣ እሱ ማለት ልክ ነሽ፣ ትክክል ነሽ ብዬ ተቀብያለሁና ቤተሰቦቼ፣ አሁን በዚህ አጋጣሚ መናገር የሚፈልገ ነገር ቢኖር ብዙ ሰዎች ብዙ ሰዎች ማለት ነው ስለ ሄሚ ያወራችሁት፣ ይገኛላችሁ የምር ስለ ሄሚ አኔ አሁን ትናንትና ሄሚ እኔ እንዴት አባቱ እንደሚወዳት ያልሽው፣ ልጆች ያላችሁ ልጆች ማለት ነው፣ ዛሬ በእውነት ነው የምላችሁ፣ እግዚአብሔር ምስክሬ ነው። አሁን በእውነት አሁን ግን እሷ አሁን ሄሚን እየሳደባች በጀምረ ነው የምላችሁ ጌታ የምር ሄሜን እንደዛ እየሳደበች ትገኛለች። ማለት ነው በእውነት ግን ሰው ማለት ነው በእውነት እዚህ ምድር እያለን ለምንድን አስመሳይ ምን ነው ለምን አስመሳይ ማውጣት እንወዳለን? ለምን ምን አረጋል የምር ምን አረጋቸዋልና፣ ከወደዳችሁ ውደዱት ከልቤ ማለት ነው። የምን ችግር ቢያጋጥምም ሌላ ሌላ ብዙ ነገር ሊጋጥም ይችላል። ሶ ያ ሰው በፍጹም አጠሉ ማለት ነው ሁነትም ከልቤ ከወደዳችሁ ማለት ነው ገባችሁ? ምንድን ነው አስመሳይ ስራ ለምን ትሰራላችሁ ለምን እንዴ ምን አገባችሁ እናንተ ምን አገባችሁ ምንም አያገባችሁም እኮ እኔ እኮ አሁን እኮ እሱ አሳዘነኝ ምናምን አምን ይያልሽ ቆልቃ አላ አትለፍልፉ እሺ ሴቶች አር እረፉ እንጂ እረፉ የምር እኔ ሁላችሁም ግን ምን አይነት ሊብ ላይ ማለት ምን አይነት ግሩፕ ላይ እንደዚህ አይነት ነገር እንደሚታወሩ እና ፎቶ እንዲዘቀዝቅ የእናቶችን ፎቶ እንዲዘቀዝቅ እያረጋችሁ ያላችሁ ልጆች እያንዳንዳችሁን አውቃችኋለሁ። ግን ታው ግን በእውነት ሰው ያይም ማንም አያቅም ብላችሁ ሌላ አካውንት ላይ ደግሞ ወዳጅ ይመስላችሁ ሌላ አካውንት ላይ እየተሳደባችሁ ትገኛላችሁ። ነገር ግን አውቀናል እኮ የምር አውቀናል። ምን ሆነሽ እናት አላወቀም ማንም አያይም፣ ይሄ አካውንት ሌላ ነው ብለሽ ሲሙን ቀይረሽም ሲሙም እና ከነ አካውንቱ ሙሉ ነገር አዲስ ከፍተሽ ሰው እናቶች ፎቶ የአባቶች ፎቶ ስትዘቅዘቅ እናያለን እና በጣም ነው የሆነ የወረዳ ስራ ለምትሰራላችሁ። የምር ፎቶ መዘቅዘቅ እኮ ያልተማረ ጥልዝ ነው የሚባል ነገር ታውቃላችሁ። ጥልዝነት ነው እንጂ ሞኝነት ነው። እግዚአብሔር እኔ እንደ የምር ሞኝነት ነው እንጂ እናንተ አሁን እንትን ኖሮ አይደለም እንደዛ እያደረጋችሁ ያላችሁት ማለት ነው። ገባችሁ? የሆነ ያለ አቅም እንዴት አድርጌ ላስረዳችሁ? የኔ ትንጥዬ ጭንቅላት ብኖራችሁ የእናት ፎቶ እንደዚህ አታደርጉም። በእውነት የትንጥዬ ሀሳቡ የኔ ማለት የሚያገናዘብ የምትችሉ ሰዎች ብትሆኑ ማለት ነው። እንዴት የላችሁም እኮ የመዳም ቤት ልጆች፣ ጭንቅላታችሁ ላይ ጮጮ ጭንቅላት ኦፍ ብሏል። በቃ ኦፍ ነው ያ ኦፍ ማለት ነው። ታውቃላችሁ ኦፍ የሆነው ሰው ምንም ማወቅ አልችልም፣ ምንም ላውቅ አልችልም እኮ ገባችሁ? እንደዛ ነው እናንተ ማለት ነው። እናት ያለ እናቴ ማለት እናው እኛው እኮ ያለ እናት የተወለደ ሰዎች የለንም እኮ። ከእንጨት የተወለደ ሰዎች አለን ከእንጨት ማለት ነው፣ ያለ አባትም ያለ እናትም። ለምን እንደዚህ ታደርጋላችሁ? እናቶቹ እኮ ምንም ላይ አይገኙም። እኔ በስመ አብ ወልድ። እኔ በጣም ነው የምትገርሙኝ እግዚአብሔርን አላቅም እኔ አሁን ሄሜን አሁን እንደዚህ ያረጉ ያሉት ልጆች እያንዳንዳቸውን አውቃቸዋለሁ። ብሩክና ሄሜ ጋስት ላይ ሲመጡ ጋስት ላይ ገብታችሁ የሚታወሩ ልጆች ናቸው። ፎቶ የእናት ፎቶ እና የሁላችሁን ፎቶ አምታችሁ የዘቀዘቃችሁ ያላችሁት የምር አላውቅ ማንም አያውቅም አትበሉ። በእውነቴ ነው የሚላችሁት። የሄሜና ከብሩቀና ከሄሜ ጋር ስልክ በስልክም ትደወላላችሁ ታወራላችሁ። ሶ ደሞ በዛ ላይ ጋስቲ ሲመጡ ጋስት ላይም ከነሱ ጋር ታወራላችሁ። እንዴት እንዴት እንደምንወዳችሁ እናንተ፣ እኔ እኮ በጣም ነው እያላችሁ የምታወሩ ልጆች ናቸው። ዛሬ ፎቶ ሲጸጽቁ አየሁት ማለት ነው፣ የእናቴን ፎቶ ማለት ነው። ገባችሁ? ግሩፕ ላይ ተመካክራችሁ የምታደረጉት ነገር የምር በጣም ይከብዳል። ግን ከእናት ነው ኮይተው፣ እናት ማለት የአገር ለሁሉም እናት ናት። ገባችሁ እንዴ? ምኑ ነው እኔ በዚህ ቪዲዮ ግን ይሄንን መልክት ለማስተላለፍ አይደለም ማለት ነው። በዚያ አጋጣሚ ላወራ ብዬ ነው እሺ። እና ቤተሰቦች ባላችሁበት ቦታ ሰላማችሁ ይብዛ ይሄ ቻናሌን ሰብስክራይብ ያረጋችሁት ቤተሰቦች ነው ይላችሁ አለ ተው ግን ለምታደርጉ ድርጊቶች ሁሉ እስቲ አስቡበት ቆም ብላችሁ ማለት ነው። እኔ ምን ያረኩ ነኝ እያላችሁ እስቲ አስቡ መጀመሪያ ማለት ነው። ማሰብ አለባችሁ ለምንድን ነው ማሰብ ማሰብ የለንም እንዴ እኛ ጭንቅላት የለንም እንዴ ዜሮ ነው እንደ ዝንብ ነው የምንሮጠው እንዴ ኧረ ተው ተው ተው እንዴ ቤተሰብ እንደዛ ይላችኋለሁ። ባላችሁበት ቦታ ሰላማችሁ ይብዛ። ወዳችኋለሁ። ባይ ባይ። ደህና ዋሉ።